እንዲሁ ግልብ ግልቡን ከምንሰማት አለም እጅግ ረቂቅና አስደናቂ የሆነች ታምራት የሚደረግበትና ፈጽሞ የእግዚአብሔር ሥራ የሚገለጥባቸውን ቦታዎች ያሳያችኋለሁኝ። ለማመን የሚከብዱ ጆሮዎቻችን ያዝ የሚያደርጉ ላይኖቻችን እንግዳ የሆኑ ቦታዎችን አስሳለሁኝ፣ እፈልጋለሁኝ። እኔ ተመራማሪ ነኝ። ታሪክን አያጠናለሁ። ጥንታዊ የሆኑ መዛግብትን አገላብጣለሁ። ሃይማኖታዊ፣ ባህላዊ፣ ትውፊታዊ ሥርዓቶችን እንዲሁም አርኪኦሎጂካሊ መረጃዎችን በመቆፈር በማሰስ በማጥናት ለአንባቢ ለአድማጭ በሚገባ መልኩም ይዤላችሁ ቀርባለሁኝ። ለዛሬ የማቀርብላችሁ አንድ እጅግ የሚያስደንቅ እውነት ዓለም በዚህ ዘመን የሆነ ታምር፣ በዚህ ዘመን የተፈጠረ እጅግ የሚያስደንቅ ነገር የ15 ዓመትና የ16 ዓመት ብላቴና ናት። የእግዚአብሔር መልአክ ድንገት ከቤቱ መጣ። በቅዱሳን አባቶች ተመርታ፣ ድንገት ከተኛችበት ሌሊት ተመርታ ወደ ቅዱሳኑ ቦታ አመርታለች። ስሟም እማ ሆይ መባጼ ሆን ተብላ ተሰይማለች። አቤት ጌታ ስራ ድንቅ ድንቅ እውነት ይገለጣል። ከጎንደር የተነሳችው ከጎንደር እስከ ደብረ ወገግ የተደረገ ታምር በሌሊት የእግዚአብሔር መሪነት የመላእክት ጥቦቃ የቅዱሳን አባቶቻችን ቀናይነት የታየበት እውነት ሊገልጥላችሁ ነው። ይህንን ለመላው ዓለም ታስተላልፉ ዘንድ ከወዲሁ እጠይቃችኋለሁ። ላይክ፣ ሳብስክራይብ ያላደረጋችሁ ሳብስክራይብ፣ በሀሳብ መስጫ ሳጥን ሀሳባችሁን ስታስቀምጡ ደግሞ ለብዙዎች ይደርሳል። እጅግ አስደናቂ እና ግሩም ወደ ሆነው ፕሮግራም እናቀናለን፣ ጋበዝኳችሁ። እማሆይ ሰበነ ማርያም ከአስራ አምስት ዓመት ቀን በፊት እንጨስ ሰብረው ጫካ ውስጥ አስቀምጠው ረስተውት ተሰንብተው ዛሬ አስታውሱትና ለማምጣት ገመዳቸውን ይዘው ጸሎታቸውን እያነበነቡ ወደ ጫካ ወረዱ። እንጨቱ ጋር ደርሰው ይጨምሩበት ሌላ በመሰባበር ላይ እንዳሉ ድንገት አንድ የሚያሳዝን የዜማ ድምፅ ሰምተው ዞር ዞር ብለው ሲያዩ አንዲት ዕድሜዋ ከ16 የማይዘል ወጣት በጣም በተዳከመ አካሄድ አቀርቅራ ታዝግማለች። እማሁ የደነገጡም ይቻ እንዲት ፍሬ ልጅ እዚህ በረሃ ምን አመጣት? ወዴት ነው የምትሄደው? የሁሉ በረሃ ከማን ጋር ወርጣና ወርዳ እዚህ ደረሰች? ሚሉ ታስጨንቋቸዋልም። ይችን የመሰለች ቅበጥ፣ ይሄ ለጎበዝ ተጓዥ ቀኑ ሙሉ የሚያስኬደውን እሷ እንዴት ዘልቀው እዚህ ደረሰች? በዚህ ሰዓት እዚህ መገኘቷ እንዴት ባለ ታምር ነው ብለው እየተገረሙ መኖራቸውን ለማሳወቅ ብለው ድምፃቸውን ድምጻቸውን ከፍ አደገው እንደመጣራት አሉ። በኢትዮጵያ ምድር በቅዱሳን ዛሬም ድረስ የሚፈጠርና የሚፈጸም ታምራት ላጫውታችሁ ነው። የእውነተኛ የሆነ ድንቅ ነገር ነው። አንድ እንጨት አነሱና በጉልበታቸው ቀሻ አድርገው ሰበሩም። ልጅቷ ድንገት ጥብራ ዞር ዞር ስትል አየቻቸውና ደነገጠችም። እሷ እዚህ በረሃ ላይ ሰው አገኛለሁ ብላ ፍጹም አልጠበቀችም ነበርም። ማሆይ ወደ ወሳ ሄደው እንደምን ዋልሽ ልጄ? እዚህ በረሃ ላይ ምን ታደርጊያለሽ? ወዴትስ ነው የምትሄጂው? ይህንን በራስ ከማን ጋር ነው የዘለቅሽው አሉም። በአንዱ ጥያቄ ላይ ሌላ እየደራረቡ ከመገረምና ከመደነቃቸው ባሻገርም ማሆ የሚኖሩት በገዳም ነው። ማሆይ ከስውራኑ ጋር የሚያወሩ ከቅዱሳን ጋር የሚነጋገሩ ታላቅ እናት ናቸው። ልጅቷ በደከሙና በቦዙ ዓይኖቿ ተኩራ እያየቻቸው ትንፋሿን ሰብሰብ ባደረገችና ናቲ ሆይ ሆዋ ውሃም ውሃ ይስጡኝ በማለት ጠየቀችም። በታላቁ ቀዳም በደብረ ወገግ የተደረገ ታምር ነው። እማሁ የቀጠሉ አዎ ነይ ልጅ እዛ እዛጋ የምንጮ አለች እዛ ትጎነጫለሽ። አይሱሽ አይሱሽ ልጅ አለሁልሽ፣ ይሏታልም ወደ ምንጯ መውስደው ትጎነጭ ዘንድ አስመለከቷት። ልጅቷ በርከክ ብላ እጆቿን ደቅና የሚመቃትን ያክል ጠጣችና ፎይ ተመስገን፣ ተመስገኝ ጌታ ያለች በጀርባ ዣ ብላ ከምንጩ ዳር ካለው ለምለም ሳር ላይ ተኛችና አይኖቿ ለትንሽ ደቂቃዎች ክድን አደረገቻችው ማሆይ መለስ እስኪልላት ድረስ ዝም ብሎ ይመለከቷት ጀመረ ማሆይ ገርሟቸዋል በምን አይነት ታምር ይህንን ሁሉ በረሃ አቋርጣች ብላቴና ከዚህ ከቅዱሳን ዋሻ አካባቢ ተገኘች የሚሉት ነገር ገርሟቸዋል ማሆይም የዚችን ብላቴና የደከመ ገላዋን አጥበው አረጋግተው ማጽናናት ጀመሩ። ምን ችግር ግጥሟት ይሆን? ከማንስ ጋር ተጣልታ ይሆን? እንዲህ ብቻዋን እዚህ በረሃ ላይ የምትንግላታው ሽን ይመስልሽ ብላቴና እንዲሁ እናት አባት ይኖራት ይሆንን? ይላሉ ማሆይ። ልጅቷንም አጥበው ከድካሟ አላቅቀው በእናት እቅፍ ተቅፍ ያወሯት ጀመርም። ከነጠላ ቀዳ የጠመጠመችውን የቆሰለ ጉሯን ማሆይ ያስተዋሉት የመጠዝጥስ ስሜት ህመም ስለተፈጠረባት አስሬ እየነካካች ሲመለከቷት ነው። አሁን መነካካት አያስፈልገውም። በኋላ በሞቀ ውሃ አርሰን እንዘፈዝፈዋለን። በሄዞች ልጄ ተበራችን ያለውልሽ እኔ እናትሽ ያለውልሽ ይላሉ። ሆይ ሄዞች ተነሽ፣ ከኔ ጋራለሽ ከኔ ጋር ትሄጃለሽ። በአሁን ከዛሬ 15 ቀን በፊት የሰበርኳት እንጨት ዛሬ ያስታወሰኝ አንቺን ጌታ ሊያገናኘኝ ነው። አይዞሽ ልጅ ብለው ብትር ቆርጠው ሰጧትና ቀስ እያሉ እያረፉ ቤታቸው ደረሱ። ማዌ ውሃ በጨው አሙቀው እግሯን ዘፍዝፈው በደም ተለውሶ ላይዋ የደረቀውን ጨርቅ አላቀው ቁስሏን በሞራ ተኮሱና ደልድል ያለ ሳር ላይ መኝታ ሰጠዋት። ረፍ እንድትል አደረጓትም። ከንቅልፏም የነቃችው ፀሐይ ከወጣችም በኋላ ነው። ማሆይ ያሉት ገዳም ነው፣ የቅዱሳኑ ገዳም ደብረ ወገግ፣ ብዙኃኑ ስውራኑ የሚኖሩበት በንጽህና በቅድስናው ዛሬም ድረስ በርካቶችን አስጠልሎ ስውራን የሚጎበኙት ስውራኑን በቅፎ የያዘ ደብረ ወገግ። እቺ ብላቴና በዚህ በረሃ ላይ ነው የተገኘችው። ምክንያቷ ምንድን ነው የሚለውን እጅግ የሚያጓጓውን ታሪኳን እናደምጠዋለን። በጠዋት ተነስተው ወደ መምኔቷ ሂደው ስለ ልጅቷ ነገሯት። ከየት መጣች ማናት ብለው ጠየቁ። ማሆይ ልጅቷን ያገኙበት ሁኔታ ከመንገድ በቀር ማንነቷን ከየት እንደመጣች እንዳላወቁ እንዳልጠየቋትም ለእመምኔቷ ነገሩ። መምኔቷ ልጅቷን ይዘው እንዲመጡ ነግረው ማሆይን ሸኟቸው። ማሆይ ሰበነ ቁርሷን ሰጠው። ከበላችም በኋላ በመንገድ ብዛት የቀላና የነፈረ የውስጥ እግሯን በሐዘኔታ እየተመለከቱ ልጅ፣ አሁን ድካሙ ወጡልሻል፤ እስቲ ወደዚህ ምን እግር እንደጣለሽ ንገሪኝ፣ አጫውቺኝ አሉ። ልጅቷም በነፍስ የደረሱላት እናት በፍቅር ዓይን እያየቻቸው ማሆይ፣ ተወልጄ ያደግኩት ጎንደር ክፍለ ሀገር ነው ብላ ቀጠለችም እናትና አባት የሚሞላላቸው ሀፍታሞች ናቸው። ከእኔ ጋር አራት ልጆች ወልደዋል። እኔ ሁለተኛ ልጃቸውም ነኝ ብላ ቀጠለች። እች ብላቴና ታዲያ በጣም በማንቀባረር ነው ያሳደጉን። በተለይ እናቴ ለእኔ የተለየም እንክብካቤ ታደርግልኝ ነበረ። አራታችንም ትምህርት ቤት ገብተናል። ከበስመ አብ ጀምረን ሁሉንም የቤተ ክርስቲያን ትምህርት ቤት አንድ መነኩሴ ተመድቦልን ተምረናል። ዘመናውያኑን ትምህርትም እንደዛው ጎል ለጎል እንማራለን። ታዲያ ሁሌ በህልሜ አንዳንዴም በውኔ የሆነ ነገር ድንገት መጠት እያለ አንቺ መኖሪያሽ ገዳም ነው፣ ውጭ ሂቺም ይለኛል። ከዛም ስነሳ ይሰወረኛል። ጨነቀኝ፣ ጠበበኝ። ምንድነው ላለሁ ለራሴም ለማንም የማልነግረው ሀዘን ለማንም የማልጠይቀው ጭንቀቱ ኖርብኝ። ከዛም በኋላ የሆነ ነገር ውስጤን ያምሰዋል። ብቻ እናቴ ምን ልበልዎት፣ ሁሉ ነገር ግራ የሚያጋባ አይሆንም ግን ይህንን ነገር ለእናቴም ሆነ ለወንድምቶቼ ወይ ለጓደኞችም ትፍሽ አላልም። ዝም ብዬ በልቡነ የመዝግብ ይዤው ኖርኩኝ እንጂ፣ ብላ ቀጠለችም። በዚህም መሃል ስጡን ዳሩልን የሚለው ከየአቅጣጫው ይጎርፍም ጀመረም። ሽማግሌዎችን በየቀኑ ቤታችን ይመላለሱም ነበረም። ቤተሰቦች አማርጠው ለነሱ ለልጃቸው ለክብራቸው ለዘራቸው ይመጥናል ላሉት እሻሉም፣ ድግሱ ተጀመረም። አሁንም ያ ውጪ ወደ ገዳም ሂጂ የሚለውት ቦታ አላቆምም። ድንገት ከተኛውበት በሌሊት ይመጣብኛል፣ በህልም መሰል ነገር ይነግረኛል፣ ሂጂ መኖሪያሽ እዚህ አይደለም አንቺ መኖሪያሽ ገዳም ነው፣ ለገዳም የተመረጥሽ ነሽ ይለኛል። ግራ ገብቶኛል። የሚያናግረኝ ማን እንደሆነ እንኳን ማወቅ አልችልም፣ ትላለች እጅ ብላቴና ሰበነም እጅግ የሚገርመው የሚያስደንቀው የዘመናችን ታምር ነው። ግራ ገባኝ፣ ወዴት ልሂድ? ስለ ገዳም ስለምን አላውቅም። ከቤቴ እንኳን ገቢያ ሄጄ የማላውቅ ልጅ ቅዳሜት እንደሆነ እንዴትስ እንደሚካሄድ እንኳን ምንም ፍንጭ የለኝም። በዚህ ሁኔታ ውስጥ እያለሁ ሰርጉ ተቃረበም። ሁሉ ነገር ከፍቃዴ ከቁጥጥሬ ውጭ ነው። ማንም አላማከረኝም። ያው የባላባት አባት ልጅ ሲባል ክብራቸውንና ሞገሳቸውን ስለሚሹ ለሚፈልጉትና ለሚሹት ሰው ይድራሉ። እኔ ስለ ራሴ ማሰብ መወሰን ፈጽሞ አልቻልኩም። ሰው ሁሉ ለሰርጉ ዚይዛ ይላል። እኔ ግን ምንም አይሰማኝም። ብቻ በየሰዓቱ በጆሮዬም እየመጣ አንቀላፍቼም ሳለ በሌሊት በህልም በርአ እየመጣም የአንቺ ቦታ እዚህ አይደለም፣ የአንቺ ኑሮ እዚህም አይደለም፣ አንቺ እግዚአብሔር የመረጠልሽ ቦታ አለም ይለኛል። ብቻ በዚህ መሀል ሰርጉ ሰባት ቀን ሲቀረው ሌሊት ላይ ማን እንደከፈተላቸው እስከዛሬም ድረስ ግራያ እንደገባኝ ነው ማንም እንዳስገባቸው አላቅም። ከታናሸቴ ጋር ተኝቼ ሳለሁ ድንገት አንድ መነኩሴ ቀሰቀሱኝና ልበሽና ልብስሽን ተከተየኝ አሉኝ። ደነገትኩኝ፣ ፈራሁኝ። ዛሬም ድረስ በህልሜ ይሁን በሆኔ ማለው። ሆኖም እኔም ወዴት እንዴት ሳልል ልክ ከሰው ተቀጣጥሮ ሲጠባበቅ እንደ ቆየ ብድግ ብዬ ለባብሼ ተከተልኳቸው። በእርግጥ እግዚአብሔር መንፈስ ይሰማኝ ነበረ። ልቤንም እንዳልደነግጥ እንዳልጠራጠር ያጸናልኝ የእግዚአብሔር መልአክ እንደሆነ አምኛለሁ። ከዛ ብዙ ከተጓዝን በኋላ ቆማሉና፣ በይ በይ ይህንን መንገድ ይዘሽ ሂጂ፣ መንገድ ላይ ምንም ክፉ አያገኝሽም፣ የእግዚአብሔር መልአክ ይጠብቅሻል፣ እርሱም ይሸኝሻል አሉኝ። እኔም መጣ እያልኩ አይሻለሁ። ሂጂ ልጄ መንገዱ የምትኖሪበት ገዳም ያደርስሻል እግዚአብሔር በስጉር መንገዱ ይወስድሻል፣ አሉኝ። እንግዲህ ከጎንደር እስከዚህ ድረስ በየትና እንዴት እንደመጣ አላስተውስም። በእውነቱ የእግዚአብሔር መሪነት የአባቶችና የመላይክ ጥበቃ ነው እዚህ ያደረሰኝ። ሌላ የማውቀው ነገር ምንም የለኝም ትላለች እቺ ገና የ15ና የ16 ዓመት ብላቴና የሆነችው ሰበነ ማርያም እግዚአብሔር የመረጣት። በእኛ ዘመን የተደረገ ታምር፣ የእግዚአብሔር ጥሪና የእግዚአብሔር ጥብቆት፣ የእግዚአብሔር ርህራሄና የእግዚአብሔር ቸርነት፣ የእግዚአብሔር ዛሬም በሰዎች ላይ እንደሚሰራ የታየባት የዘመናችን ሰበነ ማርያም። በቃ ራብ የለ ጥም የለ። ይሄው ሶስት ቀን ሙሉ ተጉዤ እርስሆን አገኘው። መንገዴንም ሲጠፋኝ የሚያሳየኝና የሚጠቁመኝ አገኛለሁ። የእግዚአብሔር መልአክ መንገዴን ሁሉ እያሰናዳልኝ ነው። መንገድ ላይ የትንሽ እግሬ አስቸግሮኝ ነበረ። ከዛ ምንጭ ላይ እንቀድጅ ያስሬው እዚህ እግዚአብሔር አደረሰኝ አለችች ገና ታዳጊ ብላቴና፣ እግሮቿ መንገድን ያልለመዱ አንድ ቤቶቿ ወሬንና ነገርን አቀላጥፎ መናገር የማይችሉ ልቦና ያልጸና ክፉ ከደግ ያልለየች፣ ገና ከእናቷ አቅፍ ከቤቷ ያልወጣች ሰመነ ማርያም ማሆይ በጣም ተገረሙ። የፈጣሪን ስራን ጥሪውንም አደነቁ። እውነት ነው እሱ ራሱ መርቶና ጠብቆ እዚህ ያደረሳት እንጂ እንኳን ይችን አንድ ፍሬ ልጅ ቀርቶ ስንቱ ጀግና በዚህ በረሃ ሲያቋርጥ ደኑ ቁጥቋጦውን ተገና አድርገው የመሸጉ ሽፍቶች እኮ አይደል ብዙዎችን ጉድ የሚያደርጉ ከሽፍቶች እንኳን ቢመለጥ ከነብሩ፣ ካነበሳው፣ ከጅቡ በተቀላላው ካውሬው እንዴት ተሸፍኖ ተከልሎ ወደዚህ ይመጣል? ወይ መድኃኔዓለም ስራ ይላሉ። ወይም ይህችን ብላቴና ግን እዚህ ሁሉ ጠብቆ ብቻዋን ሌት ተቀን ተጉዛ በመላእክት ጠብቆትና በእግዚአብሔር ምርጫ እዚህ ደረሰች። ተመስገን አንተ ድንቅ ፈጣሪ፣ ለማይመረመረው ድንቅ ስራና ለአጠራርህ ሁሉ ተመስገን። ጌታ ሆይ በዘመናችንና በጊዜያችን። ያንተን ጣልቃ ገብነትና መሪነት ዛሬም ሰዎችን እንዴት ባለ ግሩም በሆነ አመራረጥ እንደምትመርጥ ስላሳይህን እናመሰግናለን ይላሉ። ማሁይም ፈጣሪን አመሰግኑና ወደ መምኔቷ አብረው ሄደው ሁሉንም ነገር አጫወቷቸው። መምኔቷን የፈጣሪ ስራ አድንቀው ማህበሩ በአንድነት እስኪቀበላት ድረስ ከማሁይ ጋር ሆና ስለ ግዳሙና የምናኔ ህይወቷን እንድታጠናም ገዳሙንም ባላት አቅም እንድታገለግል ስርዓተ መንኩስና እንድትማር ከዛም በገዳሙ ያሉትን የሥራ እና የሱታፌ ክንውኖች ሁሉ እንድትሰራ ከዛሬም ጀምሮ መጠሪያዋ ስሟ መባጽዮን ይሁን ብለው ሸኟትም። መባጽ ሆን ማሆይ ሰበነ ማርያምና መባጽ ሆን ከዛ ቀን ጀምሮ ጸባይ ለጸባይ የተስማሙ በጣም የሚዋደዱ እናትና ልጅ ሆነው በእኛ በምናቀው በርካታ ገቢረ ተአምራት በሚደረግበት ደብረው ገገዳም ኖሩም። በኛቱ ኢትዮጵያም በእኛው ዘመን ነው ይህን ታሪክ የምነግራችሁ ማዊ ሰበነ ማርያምና መባጽዮን አብረው ለበርካታ አመታት ኖሩም። መባጽዮን በጠቅላለው በገዳሙ ተወዳጅና ተመስጋኝ ሆነች። በድሜም ልጅ ስለነበረች የእግዚአብሔርም ጸጋ በላዩ ላይ የሞላበት አንስትም ስለሆነች ትልቅ ትንሹ ሳትል ሁሉን በቅንነት የምትታዘዝ ድንቅ ስናመልካም ሰው ሆነች። በገዳሙ በእድሜውን ከሁሉም ትንሽ ስለሆነች ሁሉም የሚጠራው የሚልከው እሷን ነው። ከሁሉም አፍ የምትገባው ሁሉም የሚያግዛት ሁሉም የሚያበረታታት ሁሉንም የምታግዝ ሁሉንም የምታበረታታ ሆነች። ከአገልግሎቷ ሌላ በጸሎትና በጾም በስግደትና በህርትምና የበረታች ታላቅ ሴት ሆነች። ጸሎቷና ስግደቷ በእንባ ነው። ሌሊት ልክ እንደ ምሰሶ ተተክላም እጆቿንና አይኖቿን ወደ ሰማይ ሰቅራ በጸሎት ታድራለች። መሐዊ ሰበነ የእሷን ተጋድሎ ንቃቷንና ትጋቷን ሲያዩ ተመስገን ጌታዬ ሆይ ጅን የመሰለች ምድራዊ መልአክ የሆነች ልጅ አድርገ ስለሰጠኝ አመሰግናለሁ ፈጣሪ ይላሉም። ፈጣሪያቸውን ከልብ እያመሰገኑ ማወይ ሰበነ በገዳሙ ውስጥ የተመሰከረላቸው ቅድስት ምናቸውም ብዙ ጊዜ ከበረሃ የሚኖሩ ባህታውያን እየመጡ ይጎበኙቸዋል፣ መልእክትም በእርሳቸው በኩል ያስተላልፋሉ። እሳቸውም በአብይ ጾም ወደ እነሱ ወደ በረሃ ሂደው ስለ ገዳማቸው፣ ስለ ዓለም፣ ስለ መባጽዮን አጥብቀው ይጸልያሉ። በረሃው ላሉትም በርዛም ለሚኖሩት አባቶችና እናቶችም እንዲጸልዩላት እንዲያጽናኗት ትማጸናለች እንዲያበረታቷት በጸሎታቸው እንዲያስቧትም ያሳስባሉ። ማወይ ሰበነ ማርያም ሁሌ ምኞታቸው እዛው እንደ አባቶቻቸው እንዲሁም እንደ እናቶቻቸው በረሃ ወድቀው ለመኖር ነው። መቼስ የሰው መልካም ምኞቱ የሚፈጽመው ፈጣሪ ልቦናቸው መሻት አይቶ ሲፈጽምላቸው ነው። እና ፈጸመላቸውም ማወይ ሰበነ ማርያም መማጽዮንን ገዳሙ በአንድነት ተቀብሎ በመለኮሶች በአመቷ ብዙ መክረዋትና መቁጠሪያና ዳዊታቸውን ሰጠዋት። በረሃ መሆናቸውን ለማንም እንዳይትናገር አዛዋት። በረሃ ካሉት ጋር ተቀላቀሉም። እማሆይ በዘመናችን እማሆይ መባፂዮን የማሆይ ሰበነ ማርያም የመንፈስ ልጅ ወደ ቅዱሳኑ ተጓዙም። በዛም ኖሩም። በሰውሩ ዓለም ውስጥ በረከታቸውና ጸጋቸው በስቶላቸው እግዚአብሔር መርጧቸው ወደ ስውራኑ ዓለም ገቡም። ወደ ቅዱሳኑ ዓለም ገቡም። እማሆይ መባ ጽዮን እማሆይ ሰበነ ማርያም ከተለዩዋቸው በኋላ ሰውነታቸው አልቆ አጥንታቸው እስኪቀደስ ትሩፋትን በማብዛት ተጋድሏቸውን ቀጠሉም። ገዳማቸውንም በክብር እያመሰገኑ በክብር እያገለገሉ በክብር ታምነው በክብር ዋጋ እየከፈሉ ጸሎትና ጾማቸውን አብዝተው እንደኖሩ ታሪክ ይናገራል። ሰላም! በመላው ዓለም የምትገኙ ውድ የዳና ሚዲያ ተከታታዮቼ ይህ ዳና ሚዲያ የተለያዩ እጅግ አስደናቂ የሆኑ የቤተ ክርስቲያን ታሪካዊ፣ ባህላዊ፣ ትውፊታዊ የሆኑ ነገሮችን ሁሉ ወደ እናንተ በማቅረብ ላይ ይገኛል። ይህ እውነተኛ የሆነ ታሪክ ነው። እማሆይ እህተማርያም ይፍሩ ዘደብረ ወገግ ይባላሉ። እናታችን እማሆይ እህተማርያም ይፍሩ በሰጉራኑ ዓለም የሚኖሩ ቅዱሳንን አማክረው እነርሱ በነገሯቸው መሰረት ለሕዝብ ለዓለም ይደርስ ዘንድ መልእክቶቻቸውን ከቅዱሳኑ ተቀብለው ለሕዝብ አስተላልፈዋል። ይህ እውነተኛ የሆነ ታምር በእኛ ዘመን ትላንትና የተፈጠረና የተከሰተ ነው። ይህ እውነተኛ የሆነ እግዚአብሔር ጠብቆት ነው። እግዚአብሔር ጠብቆቱ ዛሬም እንዳለ ለብዙ ሆናቻችን ተስፋ የሚሆኑ በርካታ ታሪኮችን አጫውታችኋለሁ። ይህ እውነተኛ የሆነው በደብረ ወገግ የተፈጸመ ታሪክ ነው፣ ታምረም ነው። ወደፊት የማቀርብላችሁ እጅግ ታምራው የሆነ ነገር አለ። እማ ሆይ መባዝ ይሆን ተገርሏቸው፣ በሰውራኑ ዓለም ይዘውት የመጡት መልእክት ለዓለም አስተላልፉልኝ፣ በመላው ዓለም ለሚኖሩ ኢትዮጵያውያን ሁሉ ይደመጥ ይሰማ፣ ይህ ታሪክ ሀገር ይወቀው ዓለም ይስማው በማለት ታሪኮቻቸውን አካፍለውና በእርግጥ እማሆይ መባ ጽዮን ዛሬ ላይ ይሞቱ ይሰወሩ የት እንዳሉ የት ገቡ የሚል ሰው የለም። ምልክቶቻቸው ግን ለእኛ ደርሰዋል። ይህን ታምር እነግራችኋለሁም ይህን ታምር አሰማችኋለሁም። ይህ ለበርካቶቻችን ተስፋ የሚሰጥም ጸጋ የመላበትም ነገን ለመኖር በተስፋ የእግዚአብሔርን ቀን የምንጠብቅበትን በርካታ የተስፋ ቃል ይዟም። እማሆይ መባ ጽዮን ያልገቡበት ቦታ የለም። የተሰወሩ ቅዱሳንን እጅግ ረቂቃን የሆኑ እንደ መላእክት የሚኖሩ ሰዎችንም አነጋግረዋል። ዛሬም የእግዚአብሔር ስራ ዓለም ድንቅ ስራው ይገለጣል፣ ድንቅ እውነቱ ለዓለም ይነገራል። እግዚአብሔር ዛሬም አለ የሚያስብሉ ታሪኮችን እነግራችኋለሁ፣ ቀጣይ ያካፍላችኋለሁ። ሰላም በመላው ዓለም የምትገኙ ውድ የዳና ሚዲያ ተከታታዮቼ ይህንን የመሰለ እውነትና እጅግ አስደናቂ የሆነ የእግዚአብሔር ሥራ ለዓለም ይደርስ ዘንድ ይህ ዳና ሚዲያን አጋሩት። ላይክ ስታደርጉት ሐሳብ መስጫ ሳጥን ሐሳባችሁን ስታስቀምጡ ሳብስክራይብ ያላደረጋችሁ ሳብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ ይህንን የመሰለ ድንቅና ታምር የሆነ ያልተገለጠችውን ኢትዮጵያን የምንገልጥበት የተሰወረችውን ቤተ ክርስቲያን ታሪኳን፣ እውቀቷን፣ ጥበቧን የምናይበትና የምንዳስስበት ይሆናል። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልኩኝ ቀጣይና ዋጊውን ክፍል ይዤላችሁ እቀርባለሁ። እስከዚያው ሰላም ሁኑልኝ። ሰላም